በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ ብራና ላይ በደም ቀለም እንደተጻፉ ከሚቆጠሩ መዛግብት ውስጥ ዛሬ አንዱን ምዕራፍ እንገልጣለን። ይህ ምዕራፍ በጥቁር ጥላ የተሸፈነ፣ ልብን በፍርሃት የሚያርድ የጥንታዊ እምነታችንን መሠረቶች ከስር መሠረታቸው የተናወጡበት ዘመንን ይመለከታል። አየሩ በጭንቀት የታፈነበት፣ የጸሎት ድምፅ በዋይታ የተዋጠበት፣ የቅድስና መዓዛ በደምና በእሳት ጠረን የተተካበት የመከራ ጊዜ ይህ ታሪክ ትንፋሻችሁን ውጣችሁ የምታደምጡት የጥፋትና የተስፋ የጨለማና የብርሃን ፍልሚያ ነው። የወንጌል ብርሃን በንግስት ሕንደኬ ዘመን ለመጀመሪያ ጊዜ ምድራችንን ከዳሰሰ በቅዱሳን ንግሥታት በአብርሃዋ አጽብሃ ዘመን በአባ ሰላማ ከሳቴ ብርሃን አባታዊ ስብከት ስር ሰዶ ካበበና ሰማያዊ መዓዛውን ካፈሰሰ ከብዙ ክፍለ ዘመናት በኋላ አንድ ያልተጠበቀ ከገሃነም የወጣ የሚመስል ጨለማ ቀስ በቀስ ከዳር እስከ ዳር መጎዝጎዝ ጀመረ። ብዙ ሕዝብ በወንጌል ቃል አምኖ የክርስትናን ሕይወት ህይወት ሰጪ ጥምቀት ሲቀበል እጅግ ጥቂት የማይባሉ በቀዳማዊ ምኒሊክ ዘመን ከእስራኤል ምድር ከመጣው የኦሪት ሕግ አንወጣም ክርስቲያን አንሆንም ያሉ ቀሩ። ከዚህ የእምነት ልዩነትና ከዘመናት ቂም መብሰል ውስጥ ግን አንድ ስም እንደ መርዛማ እባብ ከጉድጓድ ብቅ አለ። ዮዲት። አዎን ዮዲት ጉዲት የእርሷን ታሪክ ነው ዛሬ የምንተርከው የትዕቢት የደም ጥማት የጥፋትና በእቶን እሳት ውስጥ ያለፈ እምነታችንን የመከራ ዜና መዋእል ተዘጋጁ ወደ ጥልቁ የጨለማ ዘመን ልወስዳችሁ ነውና በታሪካችን ሰማይ ላይ እንደ ደማቅ ኮከብ ሲያበሩ ከነበሩ የሃይማኖትና የስልጣኔ ገጾች ባሻገር አልፎ አልፎ የጨለማ ጥላ ያጠላባቸው የመከራና የፈተና ዘመናትም ተመዝግበው ይገኛሉ። ከነዚህም የጨለማ ዘመናት ውስጥ አንዲት ስም ስትነሳ የጥፋትን የእንባንና የሰቆቃን መዝገብ የምትከፍት ትመስላለች። ይህቺውም ንግሥት ዮዲት ወይም በሕዝቡ አጠራር ጉዲት እሳቶ ጋፅዋ እየተባለች የምትጠራው የአክሱምን ስልጣን ያወደመችው፣ አብያተ ክርስቲያናትን በእሳት የለበለበችው፣ ካህናትን የገደለች፣ የክርስትናን ብርሃን ለማጥፋት የተነሳች ጨካኝ ገዢ ነበረች። ይህ ታሪክ የዚያን የመከራ ዘመን መነሻ፣ የዮዲትን የጥፋት ጉዞ በስፋት የሚተርክ ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ በአንደኛው ክፍለ ዘመን በንግሥት እንደኬ ባለሥልጣን በቅዱስ ባኮስ አማካኝነት የክርስትና ሃይማኖት የብሥራት ዜና ወደ ቅድስቲቱ ምድር ኢትዮጵያ ሲገባ የንጋት ኮከብ ወጣ። ይህች የብርሃን ጭላንጭልም በአራተኛው ክፍለ ዘመን በቅዱሳን ነገሥታት በአብርሃንና ጽባሐ ዘመነ መንግሥት በመንፈስ ቅዱስ በተቃኘው በአባ ሰላማ ካሳቴ ብርሃን ስብከት አማካኝነት እንደ ጎርፍ ሀገሩን አጥለቀለቀች። አብዛኛው የኢትዮጵያ ሕዝብ ልቡ በወንጌል ተማርኮ ጥምቀተ ክርስትናን በመቀበል የአንድነቱ ማህተም እንዲሆንለት አደረገ። ምድሪቱ በዝማሬና በምስጋና ተሞላች። አብያተ ክርስቲያናት እንደ ከዋክብት በየቦታው ፈኩ። ይሁንና ጥቂቶች የጥንቱን የሙሴን ሕግ ኦሪትን የሙጥኝ ብለው በወንጌል አናምንም ክርስቶስንም አንቀበልም ሕገ ኦሪትንም አንለቅም በማለት በአቋማቸው ጸኑ። እነዚህ ወገኖች በቀዳማዊ ምኒልክ ዘመነ መንግሥት እንደመጣ የሚነገርለትን የይሁዲ እምነት መከተላቸውን ቀጠሉ። ከክርስቶስ የብርሃን መንገድ የራቁት እነዚህ ፈላሾች ከአክሱም ቅድስት ምድር ከወጡ በኋላ በወልቃይት ገደላማ ስፍራዎች፣ በሰሜን ተራራማ ሰንሰለቶች፣ በላስታ ድንጋያማ ምድርና በሌሎችም ጭው ባሉ ለመድረስ አስቸጋሪ በሆኑ ቦታዎች በአዲስ መኖር ያሰፈሩም ልክ እንደ ተራራ ልባቸው በክርስትና እውነት ላይ የደነደነ ቁጥራቸውም እንደ በረሃ አሸዋ የበዛ ሆነ። በግዛት ውስጥ ሌላ መንግሥት የመሠረቱ ያህል ይመስል ነበር። ጸጥታቸው ሊመጣ ላለው ታላቅ ማዕበል የቀደመ አስፈሪ ጸጥታ ነበር። ከዚያም በዘጠነኛው መቶ ክፍለ ዘመን አጋማሽ በ852 ዓመተ ምሕረት ገደማ ከእነዚሁ ልበደንዳና ፈላሾች መካከል እንደ ሰደድ እሳት የምትፋጅ እንደ ጥቁር ጥላ የምታንዣብብ አንዲት ሴት ብቅ አለች። ስሟ ዩዲት ተባለ፣ የአባቷ ስም ደሞ ጌዲዮን ነፍሷ ዓለምን በሚገለባበት የጥፋት እሳት የምትነድ ሴት ነበረች። ዐይኖቿ የረከሰ ምኞትንና የጭካኔ ብልጭታን የሚያንጸባርቁ፣ ቃላቶቿ ልብን የሚሰርቁና አእምሮን የሚመርዙ ነበሩ። ኃይለኝነቷ እንደ ወንዝ ሙላት የሚገታው የሌለ እስኪመስል መስል ድረስ ሆነ ዩዲት ሲበዛ መልከኛ ናት። የእርሷ ውበት ወጥመድ ነበር፣ ማራኪነቷ መርዝ የተቀባ ጩቤ። የላስታ ባላባት የቡግና መሬት ገዢ ክርስቲያን የነበረ አንድ ሰው በዚህ ሴት የውበትና የብርታት ወጥመድ ውስጥ ወደቀ። ልክ የእሳት እራት ወደ እሳት ብርሃን እንደሚሳብ፣ እርሱም ወደ ዩዲት ውበትና አስፈሪ ኃይል ተሳበ። በውበቷ ተማርኮ በዐይኖቹ አስማት ታውሮ የክርስትና ጥምቀቱን የነፍሱን ድህነት የቀደመውን ኪዳኑን ሁሉ እንደዋዛ ጣለ። ቅዱሱን መስቀል አውልቆ በርሱ እግር ስር ወርውሮ ሃይማኖቱን ለውጦ አገባት። ይህ ጋብቻ ጋብቻ ብቻ አልነበረም፣ የጥፋት ቃል ኪዳን እንጂ የእርሷን ኃይል ያጎለመሰ የመጪውን መከራ ጥቁር ጅራፍ ያወፈረ ክህደት ነበር። ይህ ክርስቲያን የነበረ ባላባት አሁን የዮዲት ተባባሪ ኃይሏን ኃይሉ፣ አላማዋን ዓላማው አደረገ ሰራዊቱን፣ ሀብቱን፣ ተሰሚነቱን ሁሉ ለእርሷ አስረከበ። ዮዲት አሁን በገዛ ወገኖቿ ብቻ ሳይሆን በቀድሞ የክርስትና ምሽግ በነበረ ስፍራ ሳይቀር ተሰሚነትና ተቀባይነት አገኘች። ይህ አጋጣሚ ደግሞ ተጨማሪ ሰራዊት፣ ተጨማሪ ድጋፍ፣ ተጨማሪ የክፋት መንገዶችን ከፈተላት። የጥፋት መንኩራኩሯ መንቀሳቀስ ጀምሮ ነበር። ፍጥነቱም ቀስ በቀስ እየጨመረ ሊያቆመው የሚችል ምንም ኃይል የሌለ እስኪመስል ድረስ ተወነጨፈ። በየሸንተረሩ በየጎጡ ስሟ እንደ ነጎድጓድ አስተጋባ። ዮዲት ሲባል የጀግንነት ሳይሆን የመጪው ጥፋት፣ የፍርሃት ድምጽ ነበር። ልቧ በምን አይነት የቂም በቀል እሳት ይነድ እንደነበር፣ አእምሯ ምን አይነት የጥፋት ሰንሰለት ያሰላስል እንደነበር በዚያን ጊዜ ማንም ሊገምት አልቻለም። ነገር ግን የአክሱም ሰማይ ላይ የተጋረደው የጥላ መጠን ከቀን ወደ ቀን እየሰፋና እየጠቆረ መጣ። ንፋሱ ሳይቀር የመከራን የደምን የለቅሶን ዜና ይዞ የሚነፍስ ይመስል ነበር። በዚህ ሁሉ መሃል ያቺ የክርስቲያን የብርሃን ፋና የነበረችው የኢትዮጵያ ኩራትና ሞገስ ታላቋ የአክሱም መንግሥት እንደ ቀድሞ አልነበረችም። የጥንቱ ግርማ ሞገሷ ደብዝዞ፣ ኃይሏ መንምኖ ነበር። በቀይ ባህር ላይ የነበራት የንግድና የባህር ኃይል የበላይነት ተሸርሽሯል። ድንበሮቿ በአዳዲስና ባልተጠበቁ የእስልምናን ሃይማኖት ለማስፋፋት በሚጥሩ ወራሪ ኃይሎች ይገፉና ይጨነቁ ነበር። የአክሱም አንበሳ ጥፍሮቹ የደነዘዙ ግዛቱም የተሸበሸበ ይመስላል። የውስጥ ሽኩቻዎች፣ የሥልጣን ንጥቂያዎች የድሮውን አንድነትና ጥንካሬ ያዳከሙት፣ ይህኔ በዚህ በተዳከመና በተሸረሸረ ዙፋን ላይ የንጉሥ ድል ነአድ ልጅ አንበሳ ውድም ተቀመጠ። ነገር ግን እርሱ ገና የ12 ዓመት ብላቴና ለጋ ሕፃን ነበር። የንግሥና ዘውዱ በራሱ ላይ ሲጫን የኃላፊነቱ ክብደት ከዕድሜው በላይ ነበር። ትከሻዎቹ የግዛቱን ሸክም ለመሸከም ገና ያልጠነከሩ፣ እጆቹ የጦር ሰይፍን አጥብቀው ለመጨበጥ ያልበቁ ነበሩ። ልጁ ንጉሥ በተንገዳገደ ዙፋን ላይ በውጥረት በታጀበ መንግሥት ውስጥ ሆነ። አየሩ በጥርጣሬና በጭንቀት እየተሞላ ሄደ። ዮዲት ከሩቅ ሆና ሁሉን ትመለከት ነበር። በክፋት የተሞሉ አይኖቿ የአክሱምን መዳከም በንቃት ይቃኛሉ። እርሷ በእግዚአብሔር የተቀባን ንጉሥ አላየችም። ያየችው ተጋላጭ የሆነ ህፃንን በቀላሉ የሚሰበር በቀላሉ የሚፈርስ የሸክላ እቃን የመሰለ መንግስትን ነበር። እርሷ የዘመናት ስልጣኔ ያቆመችውን ታላቅ ግዛት አላየችም። ያየችው ለዝርፊያ የበቃ ለጥፋት የተመቻቸ በደም ሊታጠብ የሚችል መሬትን ነበር። ወርቃማው እድል በእጇ የገባ መሰላት። ያ የዘመናት ቂም፣ ያ የኦሪትን ህግ የመመለስ ጥማት፣ ያ የክርስትናን ብርሃን የማጥፋት ጉጉት አሁን መሪ አግኝቷል። አሁን በዮዲት አማካኝነት ገሃነማዊ ፍላጎቱ እውን የሚሆንበት ጊዜ የደረሰ ይመስል ነበር። እያንዳንዱ የአክሱም መዳከም ዜና ለእርሷ እንደ ማር ይጣፍጣታል። እያንዳንዱ የድንበር መወረር፣ እያንዳንዱ የውስጥ አለመረጋጋት የእርሷን የጥፋት እቅድ የሚያፋጥን ነዳጅ ነበር። የአንበሳ ውድምን የልጅነት ድክመት የእርሷን የጭካኔ እቅድ ለማስፈጸም የተመቻቸ በር ሆኖ ታያት። ሠራዊቷን በስውርት አደራጅ የጦር መሪዎቿን ትስል የጥቃት ሰዓቷን በጉጉት ትጠባበቅ ጀመር። ልክ አድብታ የምትጠብቅ ነብር ምርኮዋን ለመንጠቅ ቅጽበት እንደምትጠብቅ ዮዲትም የአክሱምን የመጨረሻ የትንፋሽ እቅታ ለመንጠቅ ተዘጋጅታ ነበር። የአክሱም መኳንንትና መሳፍንት በዙፋኑ ዙሪያ ተሰብስበው ስለ ግዛቱ ደህንነት ሲማከሩ፣ ስለ ሕፃኑ ንጉሥ ወደፊት ዕጣ ሲጨነቁ ዮዲት ግን ሌላ ዓላማ ሰንቃ ነበር። እርሷ የመንግሥቱን መዳን ሳይሆን መጥፋቱን ትመኝ ነበር። እርሷ የሕፃኑን ንጉሥ እድገት ሳይሆን ውድቀቱን ታሰላስል ነበር። የጥላቸዋ እሳት ከቀን ወደ ቀን እየጋመ የጭካኔዋ ጥልቀት ከማንም ግምት በላይ እየሆነ መጣ። የአክሱም ሰማይ በበለጠ ሁኔታ ጠቆረ። ንፋሱ የጦርነትንና የደም መፋሰስን አስፈሪ ዜና ይዞ የሚነፍስ ይመስል ነበር። የፍጻሜው መጀመሪያ፣ የአደጋው ደወል መጮህ ጀምሯልና። ያን ጊዜ ዮዲት የጥፋት ነጋሪቶቿን ጎሰመች። ድምጿን እንደመብረቅ አስተጋባ። የላስታ፣ የሰሜን፣ የወልቃይት ፈላሾች በአንድነት ሰበሰበች። ልባቸው በጥላቻ ይደነደነ፣ ዓይናቸው ደም ሲፈስ መመልከትን የተጠማ፣ ሰይፋቸው ለክርስቲያኖች እልቂት የተሳለ፣ ሌሎችም በፍርሃት ተገደው ወይም በሐሰተኛ የሥልጣን ተስፋ ተታለው ከእርሷ ጋር ተሰለፉ። ምድርን ያጨለመ፣ ሰማይን ያስደነገጠ ግዙፍና አስፈሪ ሰራዊት ተሰበሰበ። አንድ ዓላማ ብቻ ነበራቸው፣ አንድ ሰይጣናዊ ተልእኮ፣ የክርስቶስን ብርሃን ከኢትዮጵያ ምድር ማጥፋት። ሰራዊቷ ልክ ሰደድ እሳት ደረቅ ጭድ እንደሚበላ ያገኘውን ሁሉ እየበላ ወደ አክሱም ቅድስት ምድር ገሰገሰ። የሚያልፉበት መንገድ ሁሉ በደም ይታጠብ፣ በጩኸት ይናወጥ ነበር። መንደሮች አመድ ሆኑ፣ ገዳማት የዝርፊያና የጥፋት መድረክ ተደረጉ። አየሩ በቅዱሳን ጸሎትና ዝማሬ ፋንታ በሚቃጠሉ አብያተ ክርስቲያናት ወላፈን፣ በንጹሐን ክርስቲያኖች የደረሱልን ዋይታ ታፈነ። የሕፃናት ለቅሶ፣ የእናቶች ዋይታ፣ የአረጋውያን ሰቆቃ የሰማዩን ጆሮ የሚበሳ ይመስል ነበር። የዘመናት የክርስትና ፍቅር የታላላቅ አባቶች ላብና የቅዱሳን ደም የፈሰሰባቸው በወርቅና በእንቁ ያጌጡ ግርማ ሞገስ የተላበሱ አብያተ ክርስቲያናትና ቅዱሳን ነዋያት በእርሷ ጭካኔ በተሞላበት ልበደንዳና በሆነው ጥቃት አመድና ፍርስራሽ ሆኑ። እነዚያ ታላላቅ ቅርሶች የዘመናት የስልጣኔና የኃያልነት ምስክሮች ተገነደሱ፣ ሌሎችም በእሳት ጋይተው ጠቆሩ። ብዙዎች የዮዲት የቁጣ ሰለባዎች ሆኑ። የኢትዮጵያ የክርስትና ልብ እምብርቷ በአጋንንታዊ ኃይል ተወረረ ተደፈረም። የዮዲት ሰራዊት እንዳንበጣ መንጋ ያገኘውን ሁሉ ያወድማል። እርሻዎች ተቃጠሉ፣ ከብቶች ታረዱ፣ ቤቶች ፈረሱ። ነገር ግን የጥፋታቸው ዋና ኢላማ የክርስትና ተቋማትና አማኞች ናቸው። ካህናት በቤተ መቅደስ ደጃፍ ላይ ታረዱ፣ መነኮሳት ከገዳማቸው ተጎትተው ተገደሉ፣ ምእመናን እምነታቸውን እንዲክዱ ተገደዱ። እምቢያሉትም ያሉትም በሰይፍ ተጨፈጨፉ። የመስቀሉ ምልክት የታየበት ቦታ ሁሉ የጥፋት ኢላማቸው ሆነ። የአክሱም ከተማ ያቺ የሰላማ ስብከት የደመቀባት፣ አሁን በጥቁር ጭስ ተሸፈነች። የቅዱስ ያሬድ ጣዕመ ዝማሬ የፈሰሰባቸው አድባራት በእሳት ነበልባል ተዋጡ። ታቦተ ጽዮን የተቀመጠችበት ቅዱስ ስፍራ ሳይቀር የአደጋ ቦታ ሆነ። ዮዲት እንደ እብድ ውሻ የጥፋት ጥሟን ለማርካት ምንም ነገር ከማድረግ ወደ ኋላ አላለችም። ምድር በደም ረሰረሰች፣ ሰማይ በኃጢአት አጠቆረ። ይህ የጨለማው ዘመን መግቢያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመከራ ጽዋ የጀመረበት ወቅት ሆነ። ተስፋ እንደ ሻማ ብርሃን በኃይለኛ ነፋስ ውስጥ ለመጥፋት የምትታገል ትመስል ነበር። የንጹሐን ክርስቲያኖች እንደ ደም ጎርፍ ፈሰሰ። እምነታቸው ብቸኛ ወንጀላቸው ነበር። የፍርሃትና የሽብር መንግሥት በኢትዮጵያ ምድር ላይ ሰፈነ። ጉዲት ዓላማዋ ግልጽና የማያሻማ ነው። የክርስትናን ሃይማኖት ከምድረ ገጽ ማጥፋት፣ የኦሪትን ሕግ በምትኩ ማስፈን፣ ኢትዮጵያን በራሷ የክፋት አምሳል መቅረጽ። እያንዳንዱ የቤተ ክርስቲያን ደውል ሲሰማ ለርሷ የሞት ጥሪ ያህል ነበር። እያንዳንዱ የመስቀል ምልክት ለእርሷ የጥላቻ መንስኤ የሆነ። የአክሱም መኳንንትና መሳፍንት ከዚህ በፊት አይተውት የማያውቁትን አእምሮአቸው ሊገነዘበው የማይችለውን የክፋት ማዕበል ሲመለከቱ ልባቸው በድንጋጤ ተመታ። የግዛቲቱ ብቸኛ የተስፋ ጭላንጭል፣ የወደፊቱ ብርሃን በሕፃኑ ንጉሥ አንበሳ ውድም ሕይወት ላይ እንደሆነ ተረዱ። የንጉሣዊውን የዘር ሐረግ ለማዳን ያቺን ትንሽ የብርሃን ፍንጣቂ ከጥፋት ለመታደግ አንድ አማራጭ ብቻ ነበር የቀራቸው፣ ሽሽት። በድቅድቅ ጨለማ ተሸፋፍነው፣ ልባቸው በፍርሃት እየመታ አይኖቻቸው በእንባ ተሞልተው ሕፃኑን ንጉሥ ይዘው ከአክሱም ወጡ። ከኋላቸው የሚቃጠሉ ከተሞች፣ የፈረሱ አብያተ ክርስቲያናት፣ የንጹሐን ጩኸት ትተው ሸሹ። መንገዳቸው በእሾህና በአደጋ የተሞላ ነበር። እያንዳንዱ የቅጠል ሹክሹክታ፣ እያንዳንዱ የሌሊት ወፍ ጩኸት የዮዲትን ጭፍሮች የሚያስታውሳቸው ይመስል ነበር። መሸሸጊያቸው፣ መጠጊያቸው የሸዋ ደጋማ ምድር መንዝ ሆነ። መንዝ በተፈጥሮ የተገነባች ምሽግ፣ ገደላማ ሸለቆዎችና ለመድረስ አስቸጋሪ የሆኑ ዋሻዎች የሞሉባት ነበረች ጠላት በቀላሉ ሊደፍራት የማይችል፣ ቢደፍራትም ለመከላከል አምቺ የሆነች ምድር። እዚያ በጢስ በታፈነ ሰማይ ስር፣ በተስፋ መቁረጥ በተዋጠ ልብ ዳግም ለመደራጀት፣ ለመጸለይ፣ ከእግዚአብሔር ምሕረትን ለመለመን ተስፋ አደረጉ። ሕፃኑ ንጉሥ የግዛቱ የወደፊት ዕጣ በእጁ ላይ እንዳለ ሳያውቅ በታማኝ አገልጋዮቹ ቅፍ ውስጥ ተኝቷል። የአክሱም ሹማምንት በመንዝ ተራሮች ላይ ሆነው ወደ ሰሜን ሲመለከቱ የሚያዩት የጭስ አምድና የጥፋት ምልክት ብቻ ነበር። ጸሎታቸው ከልብ የመነጨ በእንባ የታጀበ ነበር። አቤቱ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ይህንን መከራ ከላያችን አርቅልን፣ ሕፃኑ ንጉሳችንን ጠብቅልን፣ ለሀገራችን ለቤተ ክርስቲያናችን ተለመነን እያሉ ይማጸኑ ነበር። ነገር ግን የዮዲት የጥፋት እጆች ረዣዥሞች ሆኑ። ጆሮዎቿ በየቦታው የተዘረጉ ነበሩ። የንጉሱና የተከታዮቹ በመንዝ መሸሸግ ዜና ለእርሷ ለመድረስ ብዙ ጊዜ አልፈጀበትም። የቁጣዋ እሳት ዳግም ተቀጣጠለ። የጀመረችውን የጥፋት ስራ እስከ መጨረሻው ለመፈጸም የንጉሳዊውን ዘር ከምድር ለማጥፋት ለራሷ ቃል ገባች። የዩዲት የጥፋት ጥምጥግ ልክ እንደማይደርቅ የጨው ባህር ገደብ የሌለው ነበር። ቁጣዋ ልክ እንደ እሳተ ገሞራ ፍንዳታ በአክሱም ከተማ ላይ አወረደችው። ያቺ ለ2000 ዓመታት ያበበች የስልጣኔና የባህል መገኛ የነበረች ከተማ በእርሷ የጭካኔ እጅ መፈራረስ ጀመረች። አብያተ ክርስቲያናት የዕለት ከዕለት የእሳት ራት ሆኑ። ካህናት ለእርሷ የደም መሥዋዕት ሆኑ። የአክሱም ጎዳናዎች በንጹሐን ደም ታጠቡ፣ በሰቆቃና ዋይታም ተሞሉ። ከዚያም ቃላት ሊገልጹት የማይችሉት ሰይጣናዊ ጭካኔ የተሞላበት ድርጊት ተፈጸመ። በቅዱሱ ተራራ በደብረ ዳሞ ላይ ይህ ተራራ የኢትዮጵያ ነገስታት ልጆች የሚማሩበት የሚጸልዩበት፣ ለወደፊት ንግስና የሚዘጋጁበት የከበረ ቦታ ነበር። በዚህ ተራራ አራት መቶ የሚሆኑ የመሳፍንት ልጆች፣ የኢትዮጵያ የወደፊት ተስፋዎች፣ የንጉሳዊው የዘር ሐረግ ቡቃያዎች ይኖሩ ነበር። የአክሱም አበባዎች፣ የነገው ቀን መሪዎች። ዮዲት ስለነዚህ ንጹሐን ልዑላን ስትሰማ ልቧ በክፋት ተሞላ፣ አይኖቿን ዳውሬ በደም ተለወሰ። አንድም የንጉሥ ዘር አንድም የወደፊት ተቀናቃኝ አንድም የክርስትና ተስፋ ከምድር ላይ እንዳይቀር ፈለገች። ጭፍሮቿን ወደዚያ ቅዱስ ስፍራ ወደዚያ የንጹሃን መኖሪያ ላከች። ትእዛዟ እንደ ብረት የቀዘቀዘ እንደ መርዝ የከፋ ነበር። ሁሉንም በሰይፍ ግደሏቸው የሚል ሆነ። ያ ቅዱስ ተራራ ያ የጸሎትና የትምህርት ቦታ በአንድ ጀምበር የደም መታጠቢያ የሰቆቃ ሜዳ ሆነ። አራት መቶ ንጹሃን ልዑላን እንደ በግ ለመታረድ ተነዱ። ጩኸታቸው ልቅሷቸው የደረሱልን ጥሪያቸው በሰይጣናዊ ጭካኔ ጸጥ ተደረገ የአንድ ሙሉ ትውልድ የዘራረግ የወደፊቱ የአክሱም ተስፋ በአንድ ቀን በንጹህ ደም ጎርፍ ጠፋ ደብረ ዳሞ ከጸሎት ቦታነት ወደ እርድ ቤትነት ተለወጠ ሰማዩ ሳይቀር ያን ቀን ያነባ ይመስል ነበር ምድር በንጹሐን ደም ረክሳ ራደች። የዮዲት ጭካኔ ከሰው አእምሮ በላይ ክፋቷም ጥልቀቱ የማይለካ ነበር በዚህ ምክንያት ህዝቡ በየአካባቢው የክፋቷን እና የጭካኔዋን መጠን የሚገልጹ የተለያዩ ስሞችን አወጡላት። በትግራይ ህዝብ ጉዲት፣ ጉደኛ፣ ማታ ምጪ ተባለች። በአፋር ህዝብ ዘንድ ጋጽዋ፣ አስፈሪ አውሬ፣ ሰውን የምትበላ ተባለች። በሌላው ህዝብ ደግሞ እሳቶ፣ የምታቃጠል ሁሉን አመድ የምታደርግ ተብላ ተጠራች። ስሟ ከርግማን ጋር የተቆራኘ፣ ከጥፋት ጋር የተሳሰረ ሆነ። የኢትዮጵያ ታሪክ እንደ ዮዲት ያለ ጨካኝ ሴት ገዢ እንደ ዮዲት ያለ ሴት የጥፋት መልእክተኛ አይቶ የሚያውቅ አይመስልም። የጨለማው ዘመን ይበልጥ እየጠቆረ የተስፋው ጭላንጭል ይበልጥ እየደበዘዘ መጣ። ሕፃኑ ንጉሥ አንበሳ ውድምና ታማኝ ተከታዮቹ በመንዝ ገደላማ ምሽግ ውስጥ እንደተሸሸጉ የሚገልጸው ዜና እንደ ሰደድ እሳት ተሰራጭቶ የዮዲት ጆሮ ደረሰ። ይህ ዜና ልክ ያልተጠበቀ እሾህ እንደወጋት በቁጣ እንድትነዳ አደረጋት። ያ የመጨረሻ የተስፋ ፍንጣቂ ያ ትንሽ ክርስትና ቅሪት እንዲጠፋላት ፈለገች። ወዲያውኑ ደም የጠገቡ ልበደንዳና ተዋጊዎቿን ወደ መንዝ ላከች። ትእዛዟ ግልጽ ነበር፤ ያንን የሕፃን ንጉሥ ማርካችሁ አምጡልኝ፣ የተረፉትንም ሁሉ ጨፍጭፏቸው የሚል ነበር። ነገር ግን የመንዝ ምድር እንደ እናት ልጆቿን የምትከላከል ለጠላት አስቸጋሪም ሆነች። ገደላ ገደሉ፣ የንጉሱ ታማኝ ተዋጊዎች ጀግንነትና የአካባቢው ህዝብ ድጋፍ ተዳምረው የዮዲትን ጦር መከቱት። ተዋጊዎቿ በሽንፈትና በብስጭት ተመልሰው ወጡ። ዮዲት ግን ተስፋ የምትቆርጥ በሽንፈት የምትመለስ አይነት ሴት አልነበረችም። ቁጣዋ እንደ እቶን እሳት ዳግም ተቀጣጠለ። እኔ ራሴ አጠፋቸዋለሁ አለች፣ መንጋዋን እንደምትመራ ሴት ተኩላ ራሷ ጦሯን እየመራች ወደ መንዝ ዘመተች። ዓላማዋ አንድ ነበር፣ ያንን ልጅ ንጉሥ ማርኮ የንጉሳዊውን የዘር ሐረግ ከምድር ላይ ለአንዴና ለመጨረሻ ጊዜ ማጥፋት። አንበሳ ውድምና ታማኝ ባላባቶቹ የዮዲትን መምጣት ዜና ሲደርሳቸው ልባቸው በፍርሃት ተዋጠ። የመንዝ ምሽግ ከዚህ በላይ ሊከላከልላቸው እንደማይችል ተረዱ። ስለዚህ በድጋሚ በሌሊት ተነስተው ይበልጥ አስቸጋሪና ለመድረስ አዳጋች ወደ ሆነው እዚያው ሸዋ ውስጥ ወደሚገኘው የመርሃ ቤቴ ምድር ሸሹ። መርሃ ቤቴ በከፍታና በጠባብ መተላለፊያዎች የተከበበ ለጠላት በቀላሉ የማይደፈር የተፈጥሮ ግንብ ነበር። ዮዲት ግን እንደ ጥላ ሳታቋርጥ ተከተለቻቸው። የጥላቸዋ እሳት እንዲህ በቀላሉ የሚበርድ አልነበረም። ወደ መርሐቤቴም ዘመተች። ነገር ግን እዚህ ጋር ምድሪቱ ራሱ ከእርሷ ጋር የተዋጋች መሰለ። የመሬቱ አቀማመጥ አስቸጋሪነት፣ ለመንቀሳቀስ የማያመች መሆኑ፣ የንጉሡ ወታደሮችና የመንዝና የመርሐቤቴ ሕዝብ በጊዜው የሚያደርሱባት ድንገተኛ ጥቃት ኃይሏን አዳከመው። ሰራዊቷ በየቀኑ እየተመናመነ ሞራሉም እየላሸቀ መጣ። የዮዲት ትዕቢት ለመጀመሪያ ጊዜ በከባድ ፈተና ውስጥ ወደቀ። ያንን ልጅ ንጉሥ ለመያዝ ያንን የተስፋ ጭላንጭን ለማጥፋት ያላት ጉጉት ከመሬቱ አስቸጋሪነትና ከተከታዮቹ ጀግንነት ጋር ሲላተም ሊሳካላት አልቻለም። ለጊዜውም ቢሆን ዓላማዋ ሳይሳካ በብስጭትና በቁጭት ተውጣ ወደ ሰሜን ኢትዮጵያ እንድትመለስ ተገደደች። ነገር ግን ይህ ሽንፈት የጭካኔ ዘመኗን አላቆመውም። ለተጨማሪ 13 መራራ አመታት የሽብርና የጥፋት አገዛዟ ቀጠለ። 13 አመታት ኢትዮጵያ በሰቆቃና በዋይታ የታጠበችባቸው፣ አብያተ ክርስቲያናት የተቃጠሉባቸው፣ የንጹሐን ደም የፈሰሰባቸው የጨለማ አመታት ሆኑ። በአጠቃላይ ለአርባ ረዣዥም በሰቆቃ የተሞሉ አመታት የዮዲት የጥፋት ጥላ እንደ ከባድ ደመና በኢትዮጵያ ሰማይ ላይ አንዣቦ ከረመ። አርባ ዓመታት እሳት ያልጠፋባቸው፣ ደም ያልጎረፈባቸው፣ ቅዱሳት መካናት ያልረከሱባቸው ቀናት አልነበሩም። ምድር በዋይታ፣ ሰማይ በኃጢአት ጠቁሮ ነበር። ተስፋ ከሞላ ጎደል የጠፋ ይመስላል። የንጹሐን ጸሎት መቼ ነው መልስ የሚያገኘው? የዚህች ጨካኝ ገዢ መጨረሻ መቼ ነው የሚሆነው? የሚሉ ጥያቄዎች በየሰው ልብ ውስጥ ያስተጋቡ ነበር። ነገር ግን ሁሉን ቻይ የሆነው የኢትዮጵያ ጠባቂ የእስራኤል አምላክ አይተኛም አያንቀላፋምም። የንጹሐንን ጩኸት ይሰማል የሀጣንን መንገድ ይመለከታል። ዮዲት ከእኩይ ተግባሯ ሳትመለስ የክፋት ጽዋዋ ሲሞላ የመጨረሻውን የጭካኔ ሥራዋን ፈጽማ ስትመለስ ነበር ያቺን ክብርና ሞገስ የተላበሰችውን የአብርሃዋ አጽባሃ ቤተክርስቲያን በእሳት አቃጥላ አመድ አድርጋ ድል እንዳደረገች እየፎከረች ስታቀራራ ታየ። የጥንት አባቶች መዛግብት እንደሚነግሩን ከዚህ በኋላ ግን እግዚአብሔር መንገዷን አሳታት። ልክ አዲ ንፋስ ተብሎ ወደሚጠራው ቦታ ስትደርስ ከየት እንደመጣ ያልታወቀ ግዙፍና አስፈሪ፣ ምድርን የሚያናውጥ፣ ሰማይን የሚሰነጥቅ አውሎ ንፋስ ተነሳ። ይህ ተራ አውሎ ንፋስ አልነበረም። ይህ የእግዚአብሔር የቁጣ ማዕበል፣ የመለኮታዊ ፍትህ መገለጫ ነበር። የአስፈሪ አውሎ ንፋስ ያችን ክፉ ንግሥት፣ ያችን እሳቶ፣ ያችን ጉዲት እንደ ደረቅ ቅጠል ከምድር ላይ ጠርጎ አነሳት በአየር ላይ እንደ አቡጀዲ እየወረወረ በአይን የማይገመት ኃይል ይዞ አደካውህ ተብሎ በሚጠራ ስፍራ ሹልና አደገኛ በሆኑት አለቶች ላይ ወርውሮ ጣላት። ያ የጥፋት ዘመኗ ያ የእሳት አገዛዟ በዚያች ቅጽበት አበቃ የኢትዮጵያ መቅሰፍት የቤተክርስቲያን ጠላት በዚያች ምድር ላይ ተዘረራ ቀረች ነፍሷ ስቃይዋ ወደማያልቀው ስፍራ ሄደ የእርሷ መቃብር ከውቅሮ ከተማ በታች በአደካ ውሃ አቅራቢያ አንድ ትንሽ የድንጋይ ምልክት ብቻ ተደርጎበት ይገኛል። ይህ ምልክት የክብሯ ሳይሆን የወደቀችበት የጥፋት ጥልቀት፣ የደረሰባት መለኮታዊ ፍርድ ለትውልድ ሁሉ ዝምተኛ ምስክር ሆኖ ይኖራል። ያቺ ምድርን ያናወጠች፣ ነገሥታትን ያሸበረች፣ ቅዱሳንን ያሳደደች ዮዲት መጨረሻዋ ይህ ሆነ። የእግዚአብሔር ፍርድ ቢዘገይም አይቀርም። የንጹሐን ደም በከንቱ አይፈስም። የቤተ ክርስቲያን ጸሎትም መልስ አያጣም። የአርባ ዓመታት የጨለማ ዘመን በአንድ መለኮታዊ የቁጣ ቅጽበት አከተመ። ኢትዮጵያ ከእግሯ ላይ የከበደውን የብረት ሰንሰለት እንደበጠሰች እንደገና ለመተንፈስ ቻለች። ዮዲት በሀገራችንና በቅድስት ቤተ ክርስቲያናችን ላይ ያሳረፈችው ጠባሳ ጥልቅና ዘላቂ ነበር። ቁስሉ በቀላሉ የሚሽር የሚረሳም አልነበረም። በዋጋ የማይተመኑ የዘመናት የታሪክና የእምነት ቅርሶች ወድመዋል። ስፍር ቁጥር የሌላቸው ንጹሃን ነፍሳት በእምነታቸው ምክንያት ብቻ በአጭር ተቀጭተዋል። የእናት እንባ፣ የሕፃናት ጩኸት፣ የካህናት ደም በምድሪቱ ላይ እንደ ዝናብ ወርዷል። የአክሱም ግርማ፣ የጽዮን ውበት በጭካኔ እሳት ተለብልቧል። የጥፋቷ መጠን ሊለካ የማይችል፣ የወንጀሏ ጥልቀት ሊሰፈር የማይችል ሆነ። ነገር ግን ከዚህ ሁሉ የጥፋት አመድና ፍርስራሽ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደገና አንሰራራች። እምነታችን በከባድ የመከራቱን ውስጥ ቢፈተንም እንደ ብረት ቢቀጠቀጥም አልጠፋም፣ አልከሰመም። ይልቁንም እንደ ተፈተነ ወርቅ ይበልጥ የጠራ ይበልጥ የጸና ይበልጥ የበረታ ሆኖ ወጣ። የዮዲት የጥፋት ማዕበል የእምነታችንን መሠረት ሊነቀንቀው ቢሞክርም ጥልቅ የሰደደ ስሩን ግን ሊነቅለው አልቻለም። ቤተክርስቲያን ከሞት ላስር ተነስታ የትንሣኤን ብርሃን ዳግም አበራች። የዮዲት ታሪክ በቤተክርስቲያናችን ታሪክ ውስጥ በጥቁር ቀለም ተጽፎ የሚኖር የሰውን ልጅ የትዕቢትና የጭካኔ ጥልቀት ከእግዚአብሔር ሲርቅ ምን ያህል አውሬ ሊሆን እንደሚችል የሚያስታውስ ከባድና መራራ ማስታወሻ ነው። ነገር ግን ከዚህም በላይ የእምነት የማያልቀው ኃይል የታማኝ ምእመና የምእመናን ጽናትና ጀግንነት ከሁሉም በላይ ደግሞ የልዑል እግዚአብሔር የማያወላውል የዘላለም ፍትሕ ምስክር ነው። የእርሷ ስም ዮዲት፣ ጉዲት፣ እሳቶ፣ ጋፅዋ ለዘመናት እንደ ማስጠንቀቂያ ያስተጋባል። ነገር ግን ከዚያም በላይ የእምነታችን መትረፍ፣ የቤተ ክርስቲያናችን ዳግም መነሳት በከባድ የጨለማ ሌሊት ውስጥ እንደማይጠፋ የብርሃን ፋና፣ የተስፋ ድምጽ ሆኖ ያስተጋባል። ቅዱሳን አባቶቻችን ጸሎት፣ የምእመናን እምባ በከንቱ አልቀረም። የሰማዕታት ደም ለቤተ ክርስቲያን እድገት ዘር ሆነ። ዛሬም የዮዲትን የመከራ ዘመን ስናስታውስ ልባችን በሐዘን ይደማል። ነገር ግን ከሐዘኑ ባሻገር የእግዚአብሔርን ታላቅ የማዳን ሥራ እናያለን። ቤተ ክርስቲያናችን በታሪክ ማዕበል ውስጥ አልፋ ዛሬም ትገኛለች ቀሉ አሁንም ከፍ ብሎ ይታያል የወንጌል ቃል አሁንም ይሰበካል የቅዱስ ያሬድ ዝማሬ አሁንም በየአድባራቱ ይፈሳል ይህ የእግዚአብሔር ቸርነት የእምነታችን ጽናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማትጠፋ መሆኗን የሚያበስር ነው ስለዚህ በታሪክ ውስጥ የተማርነውን አንዘነጋም በእምነታችንም እንጸናለን ለሚመጣውን ትውልድ ይህንን ታሪክ ይህንን እውነት እናስተላልፋለን ሰላም እግዚአብሔር ከሁላችን ጋር ይሁን አሜን